ጤና ይስጥልን ተመልካቾች የተለያዩ አለም አቀፋዊ መረጃዎችን በተለይም የሩሲያው ፕሬዚዳንት ቭላድሚር ፑቲን በቀላቸውን ጀምረዋል ዩክሬን ተናውጣለች ይህንም ተከትሎ ፕሬዚዳንት ዶናልድ ትራምፕ ትናንት ማስጠንቀቂያ ሰጥተው ነበር የተፈራው ሆኗል ይህን ጉዳይ ሰፋ አድርጌ አስመለክታችኋለሁ በተለይም ፕሬዚዳንት ቭላድሚር ፑቲን እያሉትን ማድረጋቸውን ጀምረዋል ገና ምን አይታችሁ አይነት ትርጓሜ ያለው በመሆኑ ፖለቲካው ወዴት ሊወስድ ይችላል ወታደራዊ እርምጃውስ እስከምን ያራምዳል የሚለውን በስፋት የምንመለከተው ይሆናል አራት መቶ ሰባት ሰው አልባ አውሮፕላኖች ወይንም ድሮኖችና አርባምስት ሚሳይሎች ክሩዝና ባለስቲኮቹን ጨምሮ የኬቭ ሰማይ ለመገመት በሚያዳግት መልኩ ሲወድም በአደገኛ ደረጃ ሲደበደባ አድሯል። ይህ ደግሞ ፕሬዚዳንት ቭላድሚር ፑቲን ቃላቸውን ለህዝባቸው ሲፈጽሙ ያደረጉት ነው እየተባለ ይገኛል። ያም ሆኖ ግን ፑቲን በዚህ ይቆማሉ ብሎ የሚያስብ ካለ ፖለቲካዊና ወታደራዊ የዋህነት ግንዛቤ ያለው ብቻ ነው በሚል ሀሳባቸውን የሚያስቀምጡም አሉ ቤቶች የሆቴል መስኮቶች በንዝረት ሲረግፉ ማድራቸውን የአልጃዚራ ዘጋቢ ከስፍራው ወቁልኝ በሚል አረጋግጧል። አለማችን ፖለቲካዋም ሆነ ወታደራዊ አካሄዷ ዛሬ በፕሬዝዳንት ቭላድሚር ፑቲንና በፕሬዝዳንት ዘለንስኪ እጅ ላይ ናት ቢባለም አሁን ግን ሚዛኑ ወደ ሞስኮ እያዘነበለ እንደሆነ ይነገራል። በዚህ ጥቃት ቢያንስ ሶስት ሰዎች ህይወታቸውን ያጡ ሲሆን ለዛውም በዋና ከተማዋ ኪየቭ ሲሆን ሙሉ ዩክሬን ሰለባ ሆኖ አድሯል። ሙሉ ዩክሬን ሲናጥ አድሯል። በተለይ ስድስት ግዛቶች የጥቃቱ አደገኛ ሰለባ ሆነዋል። በተለይ ስድስት ክልሎች መደብደባቸውን የዘለንስኪ መንግስት አለም ይወቅልኝ በሚል መግለጫ እስከ መስጠት ደርሷል። ፕሬዚዳንት ቭላድሚር ፑቲን ከትራምፕ ጋር ከተነጋገሩ በኋላ ከሰዓታት በኋላ የፈጸሙት ጥቃት እንደሆነ ተነግሯል። የዩክሬን ሰብአዊ መብት ተሟጋች ድርጅቶች ዓለም አቀፍ እርምጃ በሩሲያ ላይ እንዲወሰድባት ጥሪ እያቀረቡ ይገኛል። ይህ ደግሞ እስከምን ውሃ ያነሳል? በርካቶች በጥያቄ መልክ የሚያስቀምጡት ጉዳይ ሲሆን ፖለቲካዊ አንደምታው ከትላንቱ ዛሬ በዛች መደር ተወሳስቦ ሊቀጥል የሚችልበትን አጋጣሚ እንደፈጠረ ግን በግልጽ የሚያስቀምጥ ያደርገዋል። ፕሬዚዳንት ቭላድሚር ፑቲን አሁን የገቡትን ቃል ለህዝባቸው አድርገዋል። ነገ ከነገ ወዲያስ በዚህ ይቆማል ወይ? ምላሹ አይቆምም። ከዚህ የባሰ ጥቃት ሰነዝራሉ የሚለው ሆኗል። ፕሬዚዳንት ቭላድሚር ፑቲን ከትራምፕ ጋር ሲነጋገሩ እኛ ጥቃት መሰንዘራችን አይቀርም የሚል ሀሳብ ሰጥተው ነበረ። ትራምፕም እንዳይጨክኑ እንጂ ጥቃቱን ይፈጽሙት አይነት ነገር ትርጓሜ ያለው መልእክት ለፕሬዚዳንት ቭላድሚር ፑቲን እንደነገሯቸው ወይንም እንደሰደዱላቸው ትላንት የወጡ መረጃዎች በግልጽ ያስቀምጡ ነበር። ፕሬዚዳንት ቭላድሚር ፑቲን ይህን አለማድረግ አይችሉም ነበር። ይህን ያደረጉበት ምክንያት ደግሞ ሰባትና ከዛም በላይ ጥቃቶች በየተለያዩ አካባቢ አካባቢዎች በተለይም በአምስት ግዛቶቻቸው ጥቃት ስለደረሰባቸው ለዚህ አጸፋ እንደሆነ በግልጽ አስቀምጠዋል። በእርግጥ ፑቲን ዝም ብለው ሰንብተዋል። ትራምፕ ጋር ሲነጋገሩ ብቻ እኛ ጥቃት መሰንዘራችን አይቀርም ተመተን እንዲሁ ዝም ብሎ እጃችንን አጣጥፈን አንቆምም። ህዝቡ ውስጥ ምን ይለናል ብለዋቸው ነበር። እናም ምላሽ የሰጡት ከዚህ አንጻር ነው። ለዚህም ነው ባለ 32 አባላቱ የሰሜን አትላንቲክ የጦር ጥምረት ወይም ኔቶ በተለያየ አጋጣሚ የሩሲያን ኃይሎች ከበባ ውስጥ የማስገባት ፖለቲካዊና ወታደራዊ እርምጃ ውስጥ ካልገባ ሁኔታው አስቸጋሪ ይሆናል በሚል ገቢውን ለመጨመር ወይም ለወታደሮቹ የሚያወጣውን ወጪ በጀቱን ከፍ ለማድረግ የወሰነው እናም ኔቶ 32 አባላት ሆኖ ከአንድ ራሻ ጋር የመፋለም ህልም አለው በሚል በርካቶች ስጋታቸውን ያስቀምጣሉ። ያም ሆኖ ግን የኬፕ ፖለቲከኞች ዛሬ ለመፍትሄ ካልሰሩ በስተቀር አለማችን ግራ እንደተጋባች የምትቀጥልበትን አሉታዊ እድል ይፈጥራሉ ተብሏል። ክሬምሊን በራሱ መንገድ የሚሄድበት ርቀት ከነ ፕሬዚዳንት ቭላድሚር ፑቲን ጋር አብሮ የሚቀጥል ቢሆንም አሁን ባለው ሁኔታ ግን ነ ትራምፕም ቢሆኑ ግምት ውስጥ የመግባት አጋጣሚውን ሊጠቀሙበት ይችላሉ። ፕሬዚዳንት ዶናልድ ትራምፕ ተናግረን ነበር ጥቃቱን እንደሚሰነዝሩት ግልጽ ነው። እናም አክብረውኛል አይነት ያለው መግለጫቸውን እንደሚሰጡ ይጠበቃል። ትራምፕ አንድም ሩሲያ የምትፈጽመውን ጥቃት ያወግዛሉ፣ በሌላ በኩል ደግሞ ዩክሬን በሩሲያ ላይ ጥቃት ስትፈጽም ጸባጫሪ ሆን ችላሉና ግራ ባጋባ አቋማቸው የዓለምን ፖለቲካ የመዘወር ህልም አላቸው በሚል በበርካቶች ዘንድ በተለያየ አቅጣጫ እየተተቹም እየተመሰገኑም ይገኛል። የአካባቢው ስሜትና ንዝረት ምሽቱን እጅጉን አስፈሪ አድርጎት ነበር። ታዲያ ይህን ጥቃት ተከትሎ ደግሞ ፑቲን ለትራምፕ አጸፋው እርምጃ እንደሚወስዱ ግልጽ ባደረጉበት አጋጣሚ በመሆኑ ትርጓሜው የዋዛ አይደለም እየተባለለት ይገኛል። ከሰዓታት በኋላ የተፈጸመ ጥቃት ነው። የሁለቱ ሀያላን ሀገራት መሪዎች ትራምፕና ፑቲን ከተነጋገሩ በኋላ የተፈጸመው ጥቃት ትርጉሙ ክሬምሊንና ዋይት ሀውስ አንድ ላይ አድረጉት ላይሆን ቢችልም፣ ግን በጉዳዩ ላይ የሆነ የጋራ ሀሳብ እንዳላቸው በግልጽ የሚያስቀምጥ ነው። በእርግጥም በኬቭ የአሜሪካ ኤምባሲ ዜጎች እንዳይወጡ ነው ወደ መጠለያ አካባቢ እንዲሄዱ ማዘዙ ይህንም በእርግጥ የሚያሳይ ነው። ፑቲንና ትራምፕ ከመነጋገራቸውን ባሻገር የሁለቱ ኃይሎች የኢንቴለጀንስ መስሪያ ቤቶች ስለ ሁኔታው ተነጋግረዋል ወደሚል ድምዳሜ የሚወስድ ነው። እርምጃው እንደማይቀር ትራምፕም ተናግረዋል። ፑቲንም እንዲሁ ለትራምፕ ነግሯቸው ነበር። ለዚህም ነው ፖለቲካዊ አካሄዱ ዛሬ ከትላንቱ አብረው የሚሰሩበት አጋጣሚ ዋሽንግተንና ሞስኮ አላቸው እየተባለ የሚገኘው ከዚህ የባሰ ጥቃት እንዳይሰነዘረም ስጋት ደቅነዋል። ፑቲን ፑቲን እጃቸውን አጣጥፎ እንደማይቀመጡ ወትሮንም ግልጽ ነበር። ያደረጉትም ይሄኑ ነው ተብሏል። ሶስቱ ሰዎች ህይወታቸውን ያጡት ማለት ነው የመጀመሪያ ሰለባዎች መሆናቸውን የዋና ከተማዋ ከንቲባ የኬ ማለት ነው አሳውቀዋል። ታዲያ እንዴት አይነት መፍትሄ ሊመጣ ይችላል? ዛሬም በጥያቄ መልክ በርካቶች ከግራም ከቀኝ ሀሳብ ያንሱበት እንጂ አንዳች ነው የሚባል ፖለቲካዊም ሆነ እንዲሁ ወታደራዊ መፍትሄ አለው ለማለት አስቸጋሪ አድርገዋል። እጅግ በርካታ ፍንዳታዎች በዋና ከተማ ኬቭ እንደተሰሙ የተነገረ ሲሆን ሁኔታው በምን መንገድ ይቋጫል ስለሚለው ፑቲንና ዘለንስኪ ቁጭ ብለው ማውራት አለባቸው የሚለው ደግሞ ውሃ የሚያነሳ ጉዳይ ሆኗል። በእርግጥ አሁን እነ ዘለንስኪ አቅም እንደሌላቸው ግልጽ በመሆኑ ፑቲን ከትራምፕ ጋር ተወያይተው ማችን ሰላም ያመጣሉ የሚል ተስፋ የጣሉም በርካቶች ናቸው። ፕሬዚዳንት ቭላድሚር ፑቲን የነብር ጭራ የተነካ ያህል ትልቅ ትርጉም ያለው ጥቃት እንደሰነዘሩ እየተነገረ ይገኛል። የአየር መከላከያ ስርዓቶቹ ስራ በዝቶባቸው አድረዋል። በዩክሬን ምድር በተለይም በአምስቱ ግዛቶች ፈንጠጣሪው ሙሉ ኪየቭን ስጋት ውስጥ እንዳስገባውም የተነገረ ሲሆን በርካታ መገናኛ ብዙሀን አልጀዚራን ጨምሮ ይህ ነገር በመልእክት የሚቆም አይደለም አስቸጋሪ ሁኔታ ነገ ከነገ ወዲያ ሊቀጥል ይችላል የሚል አንደምታ ያለው ሀሳብ ለመስጠት ተገድደዋል። ታዲያ በዚህ መልክ የዘገቡት መገናኛ ብዙሀኑ በእርግጥም ፑቲን ጥቃታቸውን አጠናክረው እንደሚቀጥሉ ግልጽ ማሳያ አድርገዋል። የተለያዩ የከተማዋ ክፍሎች ከመመታታቸው ባሻገር የኬ ማለት ነው ሽብር የፈጠረ ጥቃት ሆኖ እንደተመዘገበም ተነግሯል። መሬቱ እስከ መንቀጥቀጥ ደርሷል። የተለያዩ የሆቴል በሮች እንዲሁ ሼክ ወይንም ደግሞ ሲወዛወዙ ተመልክተዋል። የጥቃቱን አደገኝነት ለማሳየት በርካቶች የተጠቀሙበት አገላለጽ ሆኗል። የአየር መከላከያ ስርዓቶቹ ስራቸውን ቢሰሩ እንኳን አንዳችን ለአንዳችን አብረን መሆን አለብን፣ ከሌላም መሆን ይጠበቅብናል የኬቭ ከተማ ከንቲባ ሀሳብ ሆኗል። ሁኔታዎች በዚህ ልክ የሚቃኙ ከሆነ አስቸጋሪው የዓለም ፖለቲካ ዛሬም የተናጥ ሊቀጥል ይችላል የበርካቶች ስጋታቸው ሆኗል። የዩክሬን የሰብአዊ መብት ኃላፊ ሂውማን ራይትስ ቺፍ ዲሚትሮ ልብነት ዓለም አቀፍ አጸፋ ያስፈልጋል በሚል በራሽያ ላይ ጥሪ አቅርቦባታል። ግን የሚሰማ አይደለም ምክንያቱም ከዚህ ቀደም ዩክሬን በሩሲያ ላይ ጥቃት ስትሰነዝር የአሜሪካ ፖለቲከኞች በጉዳዩ ላይ መረጃ አልነበራቸውምና አሁን ደግሞ ፑቲን መረጃ ሰጥተው ጥቃት በመሰንዘራቸው እንዲያውም ፑቲን ተባባሪ ሆነዋል የሚል አገነዛዘብ ወይንም አረዳድ እንዲኖር ያደርጋል። ሩሲያ እንደ አሸባሪ እያደረጋት ነው ያሉት ሉብኔትስ የንጹሐን መሰረተ ልማቶችን ኢላማ አድርጋለች በሚል እየወነጀሏት ይገኛል። ጠንካራ እርምጃ ይወሰድ ቢሉም ኬቭ በሩሲያ ላይ ጥቃት ስትሰነዝር ማንንም አለማማክሯ በተለይም የአሜሪካ ስልክኞች ባለማወቃቸው በራሳችሁ ተወጡት አይነት አቋም እንዳያራምዱባቸው ስጋት ያለባቸው በርካታ ቁጥር ያላቸው ፖለቲከኞች ሆነዋል። ለዛውም ፑቲን ትራምፕ አይጨክኑ ያሏቸውን ያህል ጥቃት እንደፈጸሙ እየተነገረ ነው። ፑቲን ምንም ባይባሉ ደግሞ ከዚህ የባሰውን ጥቃት ሊፈጽሙ እንደሚችሉ ፍንጭ ሰጥ ያደርገዋል። ሞስኮ የንጹሐንን መሰረተ ልማት ደብድባለች በሚል በበርካቶች ዘንድ ብትተችም ከ2022 አንስቶ ግን ኢላማ አላደረግኩም በሚል የሙጥኝ አሊያም እንደሞገደች ይገኛል ተገኘዋል። ጦርነቱን ከቀሰቀሰችበት ጊዜ አንስቶ የንጹሐንን ምንም አይነት ነገር መትቻላቅም በሚል ሀሳቧን ለመግለጽ ብትሞክረም የዓለም ፖለቲከኞች ግን በእርግጥም ምዕራቡ ዓለም ከባድ ጫና በራሽያ ላይ እየፈጸመ ይገኛል፣ ራሽያ ኢሰብኣዊ የሆነ ድርጊት እየፈጸመች ነው የሚል እንዲሁ ጥቃትም ሆነ አንዳንድ ትችቶች ሰነዘሩባታል። የሩሲያ መከላከያ ሚኒስቴር የዛሬውን ጥቃት በዩክሬን ጦርና ከጦሩ ጋር ግንኙነት ባላቸው ኢላማዎች ላይ ጥቃት ማድረሱን ወይም ደግሞ ኢላማ ማድረሱን ያመነ ሲሆን ይህ ደግሞ ለኪየቭ የተሰጠ የሽብር ድርጊቷ ምላሽ ነው በሚል ሀሳብ ሰጥቷል። በዩክሬን የሽብር ድርጊት የተሰጠ ምላሽን ብለውታል። የሩሲያ የመከላከያ ሰዎች። ይህ ደግሞ ወደ ኢትዮስታል ጉዳዩን አስቸጋሪ ቢሆንም ዛሬም ትራምፕና ፑቲን ለዓለማችንም ሆነ ለዛ አካባቢ ለሩሲያ ዩክሬን ጦርነት መፍትሄ የሚሆኑት ሁለቱ ብቻ እንደሆኑ ይነገርላቸዋል። በማዕከላዊ ኬቭ ድሮኖች ወይም ሰው አልባ አውሮፕላኖች ሲያንጃብቡ ሰምተናል፣ አይተናል። እጅግ ግዙፍ ፍንዳታት ሰምቷል። የሆቴሎቻችን መስኮት ሲያናጉ አስተውለናል። ሰዎች መደበቂያ አተው በየባቡር ጣቢያው ሲገቡ አየን። የአልጀዚራ አይንማኝ ያነሳው ሀሳብ ነው። እንዲህ አይነቱ ሁኔታ ታዲያ እስከ መቼ እዛ አካባቢ ጦርነቱ አስፈሪ በሆነ መንገድ ይቀጥላል? ምላሹ እጅግ አስቸጋሪ ነው። አሜሪካ ማስጠንቀቂያ ከሰጠች በኋላ የተፈጸመ ጥቃት መሆኑ ደግሞ ትርጉሙ ከፍ ያለ ያደርገዋል። ያ ማለት ሞስኮና ዋሽንግተን አብረው እንደሰሩ ይቆጠርላቸዋል ሞስኮን ታዲያ በእንደዚህ አይነቱ ጉዳይ ላይ አብራ ከዋሽንግተን ፖለቲከኞች ጋር ከሰራች በእርግጥም የዩክሬን ጉዳይ ያልቅለታል። ፑቲን አሁን ወደ ማጥቃቱ ተመልሰዋል አሊያም በቀላቸውን ጀምረውታል። ከዚህ በፊት የነበረውን ስጋት በእርግጥም ከፍ አድርገውታል። አቅርቦት ቀውስ ውስጥ ገብቷል፣ ምን ያልተመታ አለ በማለት ሀሳባቸውን ያጋሩ በርካቶች ናቸው። አሜሪካ ማስጠንቀቂያ ያሰጠች፣ ከዛ ደግሞ ፑቲን ደበደቡ ነው ነገሩ። ታዲያ አቅርቦት ቀውስ ውስጥ ገብቷል ሲባል የኃይል አቅርቦትና የውሃ ጭምር ሆኗል አይነቱን ሁኔታ በምን መንገድ መፍታት ያስፈልጋል? ፖለቲከኞች በራሳቸው መንገድ የተለያየ ጥያቄና ሀሳብ ቢያነሱም አሁን እርግጥ ያለው ነገር ግን ቀን የተቆረጠለት ጦርነት በምን መንገድ ይቋጫል የሚለው ሆኗል። 407 ሰው አልባ አውሮፕላኖችና 45 ሚሳይሎች ለዛውም ክሩዝና ባሊስቲክ ሚሳይልን ጨምሮ ያሳተፈው ጥቃት እንደሚቀጥል ግምቶች አሉ። ዩክሬን 200 ድሮኖችን ወይም ሰው አልባ አውሮፕላኖችን መታ እንደጣለች አሳውቃለች። 30 ባሊስቲክ ሚሳይሎችንም እንዳከሸፈች ትናገራለች በጥቃቱ የተጎዱ ሰዎች አስር ሲሆኑ በኢንዱስትሪያል ና በተለያዩ መሰረተ ልማቶች ላይ ውድመት አስከትሏል ግማሹ የኬብ ከተማ ክፍል የውሃና የኤሌክትሪክ አገልግሎቱ ተቋርጧል ለዚህም ነው ጦርነቱ አስቸጋሪ ነው የአሜሪካ ፖለቲከኞች ገብተው መፍትሄ ካልሰጡት በስተቀር ከትላንቱ ዛሬ ውስብስቡ የዓለማችን ፖለቲካ መልኩን ለውጦ አስቸጋሪ ምድር ሊሆን ይችላል እየተባለ የሚገኘው ፖለቲካውን ዛሬ ሰላም ማምጣት የሚችሉት አሊያም ለዓለማችን ፖለቲካ እጅጉን መልካም አጋጣሚ የሚፈጥሩት ሁለቱ ናቸው ሲባል ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላድሚር ፑቲን በመሆናቸው ነው። የዓለማችን ልዕለ ሀያል አሜሪካ ደግሞ በበርካታ ጉዳዮች ላይ ተሰልፋ ለሰላም ከሰራች ሁኔታው እርግጥም መልካም ይሆናል የበርካቶች ተስፋቸው ሆኗል። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሎ የተለያዩ መረጃዎችን አሁንም ማጋራታችንን እንቀጥላለን። ስለተከታተላችሁኝ አመሰግናቸሁ።